አንድ ኢትዮጵያ የሆነ ግዕዛ ለማወቅ እራሱ እኮ ስህተት ነው፣ ስህተት እኮ ነው። ማወቅ ምን ችግር አለው? እነሱን ማንበብ ጀመሩ። ሳነብ እንደምን ያየሁት ከተማ ላይ ያሉ ነገሮች በአጠቃላይ እዛው ገዳም ውስጥ እንዳሉ ተረዳ። የተለያዩ መጠጦች አሉ። ቢራ አለ፣ አረቂ አለ፣ ጠላ አለ፣ ስጋ ቤቶች አሉ። ሰላም፣ ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በጉድስ እግዚአብሔር ስሙ ዛሬው ውዞ ተመሰገን እና የተወደሰ በአጫጭር ወቅታዊ መረጃዎች ተመልሼ መጥቻለ። በጣም በተቻለ መጠን ጊዜ ላልወስድባቸው ፈጠን ፈጠን አድርጌ ለመናገር እሞክራለሁ። በስተ መጨረሻ ደግሞ እንግዲህ ትናንትና በተከሰተው በአረርቲ ማርያም በተከሰተው ድንገተኛ የእንጨት ርብርብ መደርመስ ምክንያት እንግዲህ ለሞቱ ሰዎች ዛሬ የአስከሬን ሽኝት ተደርጎላቸዋል። የተወሰነ መጠን በቪዲዮ አስደግፈን የምንመለከተው ነው የሚሆነው ከዛ በተጨማሪ ስለ ኢሬቻ እና አንዳንድ ነገሮችን ለማየት ሞክራለን። ከዛ አንድ ጉዳይ ግን እንዲያው ባስቀድም ደስ ይለኛል። በወላይታ የሚገኝ አንድ ጥንታዊ ሙሬ መድሃ ቤተክርስቲያን እንደምትመለከቱት ብዙ ቅድሳቶቻቸው እንደተቃጠለባቸው ተናግረዋል። የምትችሉ ሰዎች እርዳታ አድርጉልንም የሚልም ጭምር ተቀምጧል። ይው እዚጋ እንደምትመለከቱት ገቢ ማድረጊያው አካውንቱ አስቀምጦታል። ድንገተኛ እሳት አደጋ ተከስቶ የሁሉ አደጋ እንደደረሰባቸው የሚናገረው አሁን ታቦቱ ያለው በቤተ ድሄም እንደሆነ መረጃዎች ደርሰውናል። ስለዚህ የምትችሉና አቅም ያላችሁ ሰዎች ይህን ነገር እርዳታውን ብታደርጉ ደስ ይለኛል። ከዛ በተጨማሪ አንደኛው ሁለተኛው የምናነሳው ነገር ከአርቲስት ፍሬህይወት ጋር በተገናኝ ነው። አርቲስት ፍሬህይወት ማለት ይቺ አርቲስት ምት የምናቃት በማሳቁም በምኑም በምኑም የምናቃት እንግዲህ አንጋፋ አርቲስት ነበረች። ዛሬ ጠዋት ላይ ማረፏን ሰምተናል። በድንገተኛ ምክንያት ማረፏን ሰምተናል። ታዲያ እኔ ያው ሀዘኗን ለቤተሰቦቿ መጽናናት ብንመኝም አንድ ጉዳይ ግን ሀሳቤ ቀልቤ ስለገዛው ነው። እንግዲህ ጉርሻ ሚዲያ አሁን ከአመሻሹ ላይ አንድ ያጋራ መረጃ ነበረ። በተለይ የእሷ ወዳጆች የሆኑ ሰዎች ዛሬ ቅድስት ሥላሴ ቤተክርስቲያን ሄደው የመቃብር ቦታ ለማግኘት አናያግረው ነበር። እንደምታውቁት እንግዲህ ሥላሴ ላይ ክርስቲያንም ሆነ አልሆነ በሕይወት የነበረውም ያልኖረውም ሁሉ የሚቀበርበት ቦታ እንደሆነ እናቀዋለን። መንፈሳዊ ሲኒሮም አይኑሮም ጉዳያቸው እንዳልሆነ እናቀዋለን። ታዲያ ሥላሴ ሄደው እንግዲህ ለመቅበር በነበረበት ሂደት ላይ ጥያቄ፣ የዋጋ ጉዳይ ንግግር ሲጀምር ይመስለኛል ሰዎቹ ደንግጠዋል። አልጠበቁም ይመስለኛል ሥላሴ ቤተክርስቲያን ላይ እንዴት እንደዚህ ዋጋ ይወዳል በሚል ሳብ ይመስለኛል እንግዲህ ፉካ የሚባለው እንደምታቁት ሹልክ ብሎ የሚገባ ቦታ ላይ ነው። አንድ ቀብር በፉካ 120 ሺህ ብር ነው የተጠየቁት። ቅድስት ሥላሴ ካቴድራል ፉካ ላይ 120 ሺህ ብር ነው የተጠየቁት። ያስደንግጧቸው። መሬት ላይስ፣ መሬት ላይ ለመቀበር ደግሞ በአንድ ሰው 500 ሺህ ብር ተጠይቀዋል። 500 ሺህ ብር ስላለ ብቻ ደግሞ አትቀበርም። በነገራችን ላይ 500 ሺህ ብቻ ስላለ የምትቀበረው ሳይሆን ከቅዱስ ፓትሪያርኩ መልካም ፈቃድ መገኘት አለባቸው። ግቢ ውስጥ መሬት ላይ ከሆነ ሲባል ከመለመቀበር አምስት መቶ ሺህ ብር ከግማሽ ሚሊ ብር በመክፈት አለበት። ይህም ደግሞ የቅዱስ ፈቃዱ የቅዱስ ፓትሪያርኩ ፈቃድ ከሆነ ወይ ደግሞ ቅዱስነታቸው አቡነ ማትያስ ፈቃድ ከሰጣቸው አምስት መቶ ሺህ ብር ከፍለ መሬት ላይ ትቀበላለ። ከዛ ውጭ ግን እንደማይሆን የተናገሩት እሱም ይቻለም ደግሞ የተጨማሪም ሌሎች ጉዳዮች አሉት። እሱ ብቻ ሳይሆን ተጨማሪ ሌሎች ጉዳዮች የመኪና ጉዳይ፣ የምን ጉዳይ፣ የምን ጉዳይ ክፍያውን ክፍያን ከፍሎ የሚቀብረው ሰው የቀብሮ አስፈጻሚ የመኪና ጭምር ማቅረብ እንደሚችል ተናግሯቸዋል ይላል። ስለዚህ መኪና ጀምሮ ለአንድ ሰው ከመቶ ሀያ ሺህ ብር ደግሞ ወረድ ብሎ መሬት ለልቀበር ያለ ሰው ካለ ደግሞ አምስት መቶ ሺህ ብር ተብሏል። ይሄ ጥሩ ንግድ ያዙ ይመስለኛል። አሁን አሁን አንዳንድ ቦታ ላይ ቤተክርስቲያን ቤተክርስቲያን ሳይሆን ንግድ ንግድ የሚሸት ቦታዎች እንዳሉ እየታየኝ ስለሆነ ማለት ነው። እንግዲህ ከኢሬቻ ጋር በተገናኘ አንድ ጉዳይ እናሳ ኢሬቻ ያስታውሳላችሁ። መስቀል በዓል ለመከበር ሲል የኛ አባቶቻችን ከአዳነች አቤቤ ጋር ተነጋግረው አንዱ አዳነች አቤቤ ሲያመሰግኑባት የነበረበት ምክንያት ለመስቀል ለደመራ በዓል የሚሆን ስምንት ሚሊዮን ብር ሰጥተውናል ተብሎ ነበር። ተሳሳራችሁ እያስባለሁ ቪዲዮ ስራ እዚህ ቻናል ላይ ቪዲዮ ያቀርብላችሁ ለነበር ለቤተ ክርስቲያኗ ሞገዝ ሆናችሁ እየሰራችሁ ስለሆነ መልካም በሰራን ቁጥር እግዚአብሔር የመልካም ዋጋ ከፋይሱ ስለሆነ እግዚአብሔር መልካሙን ነገር ያድላችሁ እላለሁ። ስምንት ሚሊዮን ብር በላይ ወጪ ተደርጎ ለበዓለ መስቀሉ በመስተዳድሩ በኩል ቤተክርስቲያኗ መናኑ ሊያወጡት የሚገባውን ነገር በእናንተ በዚህ በመስተዳድሩ በክብርት ከንቲባ መሸፈኑ ይህም ትልቅ ኩራት ይሰማናል። በእናንተ በልጆቻቸው ስምንት ሚሊዮን ብር ተተዋል ተብሎ ደስ ብሏቸው ነበር፣ ሲያመሰግኑት ጥብር ግፍ ሲሉ ነበር። አሁን የኢሬቻን በዓል ደግሞ ጭምጭምታውን ስንሰማ ደግሞ የኢሬቻ በዓልን ጭምጭምታ ስንሰማ እስከ 270 ሚሊዮን ብር የተመደበለት ዩኔስኮ ለመዘገበው ለመስቀል በዓል 8 ሚሊዮን ብር በደንብ አሰቡ። ዩኔስኮ ለመዘገበው ለዓለም አቀፋዊው በዓል 8 ሚሊዮን ብር፣ ለኢሬቻ በዓል 270 ሚሊዮን ብር፣ አይገርምም? አባቶች እኮ ያመሰግናሉ እኮ። ሲያመሰግኑ አንዳንዴ ይገርማል። እሱም ብቻ አይደለም። በነገራችን ላይ ይህንን ዜና ደግሞ ላንበብላችሁ፣ በጣም ገርሞኝ ያለ ዜና ስለሆነ ማለት ነው። እንደዚህ ተረኛ ስትሆን ተብሎ ነው የጻፈው፣ ተረኛ ስትሆን ይላል አዲስ አበባ ከተማ መስተዳደር የኢሬቻ በዓልን ለሚያከብሩ ሁሉ የመንግስት ሰራተኞች በዓሉን አልባሳት ሸፈነ። በአዲስ አበባ ውስጥ የሚገኙ መስተዳደር ውስጥ የኢሬቻ በዓልን ለሚያከብሩ ሁሉ የመንግስት ሰራተኞች የበዓል አልባሳትን ወጪ ሸፈነ። ተብሎት ለመስቀል በዓል ተሰጠን ብላችሁ ስምንት ሚሊዮን ብር አገኘን ብላችሁ ጠብር ግፍ እያለሽታ መሰገኝ የነበራችሁ አባቶች ሆይ ዓለም አቀፋዊ ዩኔስኮ ለመዘገበው በዓል 8 ሚሊዮን ብር ተሰጠን ብላችሁ ላመሰገናቸው አባቶች ለኢሬቻ በዓል 270 ሚሊዮን ብር ነው እሳ። የመንግስት ሰራተኞች ሆነው ይህንን በዓል እናከብራለን ያሉ በሙሉ ሙሉ አልባሳት ተሸፍኖላቸዋል። በአዲስ አበባ መስታድየም የኢሬቻ በዓል የሚያከብሩ የመንግስት ሰራተኞች የባህል አልባሳት ወጪቸውን እንደሚሸፈን መወሰኑን ዞብል ፖስት ያገኘውን መረጃ ያሳያል። ስለዚህ አዲስ አበባ ውስጥ ለሚገኙ ለመንግስት ሰራተኞች የባህል ልብስ ምን ያህል ዋግ እንደሆነ አውቀዋለን። ለነሱ ወጪ ይሸፈናላቸዋል። እኛ አባቶች ደግሞ አገኘን ብለው ምን ያህል ጠብር ግፍ ሲሉ እንደነበር ደግሞ ስምንት ሚሊዮን ብር እናስባለን። ለዚሁ ሲባል ከተማ መስተዳደር 275 ሚሊዮን ብር የሚጠጋገዘብ ለአልባሳት ወጪ ማድረጉ መረጃዎች መጽሐፍት ናቸው ያደረሱን ምንጮች አክለው ገልጸዋል። 275 ሚሊዮን ብር ዋ! አጨብጭበናል። በ8 ሚሊዮን ብር ቤተክርስቲያን እንደፈለጋችሁ ታድርጉ ነበራችሁ። አባቶች ጥሩ መልተብ ብዬ አስባለሁ። እግዚአብሔር አክብርልኝ። በእውነት ስንት 275 ሚሊዮን ብር የሚጠጋ ገንዘብ ለበዓል አልባሳት ወጪ ነው። ይሄ ለአልባሳት ብቻ ነው፣ ሁለት መቶ ሰባ አምስት ሚሊዮን ብር። ከሌሎች ዝግጅቶች ሲጨመር ደግሞ ምን ያህል ሊሄድ እንደሚችል ደግሞ አሰቡት። እኛ አባቶች ደግሞ ስምንት ሚሊዮን ብር አገኘን ብለው ምን ያህል ደስ ሲሰኙ እንደነበር የምናስታውሰው ነው። እሱን እናቆየውና ወደ ሀዘኑ ጉዳይ ንምጣ። እንግዲህ ከሀዘኑ ጋር ተገናኘ። ዛሬ ባንዲራ ዝቅ ብሎ እንዲውል ውሳኔ ተሰጥቷል። በተለይ እዛው አረርቲ ከተማ ላይ በሚገኝ ማለት ነው በተከሰተው አደጋ የአረርቲ ከተማ አስተዳደር ጽሕፈት ቤት፣ ምንጃር ሸንኮራ ወረዳ አስተዳደር ጽሕፈት ቤት በአንድ ቅርብ ባንዲራ ዝቅሮ እንዲውል ውሳኔ ሰጥቷል። እሱ አንድ ነገር ነው። ምናልባት በኋላ ቪዲዮቹን የምንመለከተው የሚሆነው። ከዛ በተጨማሪ ግን አንዱ ለአደጋው መከሰት ምክንያት የሆነ ይሄ እንጨት ረብርቦ መውደቅ ምክንያት የሆነው አስራ አራት ዓመት የቆየ እንጨት ነው። አምስት ዓመት እንኳን መቆየት ያልተፈቀደለት እንጨት ይኸው አስራ አራት ዓመት አቆይተውት እንጨቱን ሰው ከአቅሙ በላይ ወጥቶበት እንግዲህ ከፍተኛ አደጋ እንዳስከተል አይተናል። አንዳንድ ቪዲዮችን እንመልከትና የምንመለስ ይሆናል። በተለይ ደግሞ ከበዓሉ ጋር በተገናኘ የነበረውን ሽኝት መርሃ ግብር እንመልከትና አንዴ ግዕዝን ጉዳይ እንዳሳለን የእመቤታችንን በዓል ለማክበር ከየቤቱና ከየአካባቢው ተሰብስቦ ባለበት ባለበት እየተሰራ ያለውን

እጅግ በርካቶች ተከባድና ቀላል አካል ጉዳት ደርሶባቸዋል። በደረሰባቸው አደጋ የአረርቲ ከተማ አስተዳደርና ምንጃር ሽንኮራ ወረዳ አስተዳደር የተሰማውን ከፍተኛ ሐዘን ለመግለጽ እወዳለሁ። አደጋው የወላችንን ልብ የሰበረ ብዙ ብሩ ያነገሩ ወገኖቻችንን በአጭር ያስቀረ የብዙዎችን ቤት ያንኳኳ ነበር። እንደ መንግስት ለሞቱት የነፍስ እረፍትን፣ ለተጎዱት ፈውስን፣ ለአዛነት መጽናናትን እየተመኘ አደጋው ከዚህ በላይ ጉዳት እንዳያደርስ በመተባበር የሰገውት ለማድራት ዋጋ ስትከፍሉ ለነበራችሁ የአካባቢያችን፣ የከተማችን ነዋሪዎች፣ የሀገር መከላከያ ሰራዊት አባላት፣ ሰላም አስከባሪ ፖሊስና የጤና ባለሙያዎች እንግዲህ የቀብር ስነስርዓቱም ትምህርቱ ምኑም ነገር ነበር። ያው ረጅም ስለሆነ አቡቀለመሴስ ሚዲያ ላይ ፌስቡክ ላይ ተለቅቋል፣ ላይ ቤስት ስለነበር ነው ከዚህ ላይ ማስተላለፍ፣ ለእናንተም ድካም እንዳይሆን። ነገር ግን ፍላጎቱ ካላችሁ ስብከቱንም መልእክቱንም የሊቀ ጳሱ መልእክትም ከፈለጋችሁ አቡ ቀለመሴስ ሚዲያ ላይ የፌስቡክ ገጽ ላይ ተቀምጦላችኋል፣ ገብታችሁ ማየት ትችላላችሁ። ከዚህ በኋላ እንግዲህ ወጣ ወጣ ያለው ከቤተ ክርስቲያን ጋር የተገናኙ ሀሳቦችን ለማንሳት እንሞክር። አንደኛው በተለይ ደግሞ በገዳማት ላይ እየተካሄደ ያለው ነውር ነገሮችን እንዳስ ዛሬ ወደ ስጉራ ማርያም ገዳም ሂጄ ያየሁትን የተመለከቱት ነገር ላጋራችሁ። ልክ ወደ ገዳሙ ስገባ በግራና በቀኝ የተለያዩ ቤቶች ተሰርተዋል። እነዚህ ቤቶች ደግሞ የተለያየ አገልግሎት ነው የሚሰጡት። ባነሮች አሉ፣ የተጻፉ ጽሁፎች አሉ። እነሱን ማንበብ ጀመሩ። ሳነብብ እንድናየሁት ከተማ ላይ ያሉ ነገሮች በአጠቃላይ እዛው ገዳም ውስጥ እንዳሉ ተረዳሁ። የተለያዩ መጠጦች አሉ። ቢራ አለ፣ አረቄ አለ፣ ጠላ አለ፣ ስጋ ቤቶች አሉ። ብቻ ከተማ ላይ ያሉ ነገሮች በአጠቃላይ ገዳም ውስጥ አሉ። ይሄን ካየሁ በኋላ በጣም እየታዘው ወደ ውስጥ ገባሁኝ። ወደ ዋናው ገዳም ወደ ቤተክርስቲያኑ ቅጥር ግቢ ገባሁኝ። የመጀመሪያው በር ላይ ስረስ ደግሞ ስርዓት የሚያስከብሩ ወጣቶች አሉ። ሴቱም በሴት ወንዱ በወንድ እንዲገባ፣ ጫማ አድርጎ ወደ ውስጥ መግባት አይቻልም። ወደ ዋናው ቤተ መቅደስ አይደለም ሁለተኛው የመጀመሪያው በር ከዋናው ከቤተ መቅደሱ 100 እና 200 ሜትር ይሆናል እርቀቱ ማለት ነው። እና ጫማ አድርጎ መግባት አይቻልም። ለምንድን ነው ብዬ ጠየቅኩኔ። ይሄ የገዳሙ ህግ ነው አሉኝ። ወደዚህ እንደዚህ አድርጎ ጫማ አድርጎ መግባት አይቻልም። ጫማ አድርጎ መግባት አይደለም በፔስታል ይዞ መግባት አይቻልም። እንግዲህ ገዳሙ ውስጥ እንግዲህ ከከተማ የሚሄዱ ሌቦች አሉ፣ የተለያየ ነገር ለመዝረፍ አሉ ሌቦች ስለዚህ ምንድነው እየሆነ ያለው ጫማ ጫማህን ተተህ ትገባለህ። ለዚህ ዓላማ የመጡ ሰዎች የሚፈልጉትን ነገር ይዘው ሄዳሉ ማለት ነው። ስለዚህ እኔ ምንድነው የታዘሁት በገዳም ውስጥ በአጠቃላይ ገዳም ውስጥ መግባት የሌለባቸው ነገሮች እየገቡ መጠጥ እየገባ አረቂ እየገባ ጠላ እየገባ ቢራ እየገባ ስጋ ቤቶች ተከፍተው የተለያዩ ነገሮች ከተማ ላይ ያሉ ነገሮች በአጠቃላይ ገዳም ውስጥ ገብተው በዓመት አንድ ቀን ለሚሄዱ ምዕመናን ግን ጫማ አድርገው ጫማ አድርገው ብቻ አይደለም በፌስታል ይዘው እንኳን ቆመው አገልግሎቱን ለመሳተፍ እንዳይደረግ የሚደረጉ ጥረቶች በጣም ተገቢ አይደሉም ሊታረሙ ይገባል የቤተክርስቲያን ኃላፊዎች በተለይ የገዳማት ኃላፊዎች አስተዳዳሪዎች ይሄን ሊያስተካክሉ ይገባል የመጣው ህዝብ በነፃነት ሳይሸማቀቅ እነዚህ ስርዓት እናስከብራለን የሚሉ ማንም ያልወክላቸው እርግጠኛ ነኝ የገዳሙ አስተዳደር ም አልወከላቸውም ግን ራሳቸው መራሳቸው ኃላፊ አድርገው ህዝቡን ግራ የሚያጋቡ ሰዎች አሉና እስኪ በመጀመሪያ ገዳም ውስጥ መግባት የለባቸው ነገሮች እንዳይገቡ እነሱ ይከልከሉ። መከልከል ካለባቸው እነዛ ነው መከልከል ያለባቸው። መጠጥ ሲገባ ዝም ያለ፣ አረቂ ሲገባ፣ ጠላ ሲገባ፣ ቢራ ሲገባ፣ ስጋ ቤቶች ሲከፈቱ ዝም ያለ ስርዓት አስከባሪ አንድ ምዕመን ንግስ ለማንገስ በረከተ ለማግኘት ከተለያየ ቦታ በአመት አንድ ቀን የሚመጣን ምዕመን ግራ ማጋባት በእውነት ተገቢ አይደለም። እኔ እውነት ጫማችን ትተን ውስጥ አንገባም፣ ለሌባ ንብረታችን ትተን አንሄድም ብለው ወደ ውስጥ መግባት እየፈለጉ ግን የውስጡን ስርዓት ገብተው መከታተል ያልቻሉ በጣም ብዙ ምዕመናንን ከእኔ ጨምሮ አይቻለሁ፣ ተመልክቻለሁ። እና ያንን ነገሮች ቢስተካከሉ መልካም ነው እላለሁ። ያው እና አንዳንድ ነገሮች ያው አንደኛ የቢዝነስ ነገር እየሆነ ነው። ማንም እየተነሳ ለቤተክርስቲያን ስርዓት አስከባሪ ተቆርቋሪ መስሎ እየመጣ ነው። ሶስተኛ ደግሞ ሰይጣን ራሱ ለቤተክርስቲያን ጥብቅና የቆመ መስሎ መጥቷል። የሚያሳዝነው ደግሞ ይህን የሚደግፉ ደግሞ አሉ። ተዋቸው። ሴጣን ተይዞውን እኮ ዙይዋል መቼም ቢሆን ድጋሚ ነገራቸው መቼም ቢሆን ሰይጣን ለቤተክርስቲያን እንዲቆረቆር አይችልም። መቼም ቢሆን ሰይጣን ለቤተ ክርስቲያን ተቆርቁሮ ስርዓተ ቤተ ክርስቲያን ሊያሲዝ የሚችልበት ምክንያት የለም። ሰይጣን ማለት እኮ በእግዚአብሔር ፊት ቆሞ እኮ የዋሻ አካል ነው። ሰይጣን ማለት በእግዚአብሔር ፊት ቆሞ መዋሸት የቻለ ሰይጣን እኛን ላይዋሸን የሚችልበት ምክንያት አይገባኝም። አሁን አሁን ላይ ገዳማት ላይ በተለይ በጉዞ ማህበራት ምክንያት እየመጡብን ያሉት ምስቅልቅሎች መድኃኔ ዓለም ክርስቶስ ይወቀው። መድሀኒዐለም ክርስቶስ ይወቅ። ከግዕዝ ጋር ተገናኘ ሁለት ሙስሊሞች የተናገሩትን ነገር ላቅርብላችሁ እስኪ። ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እምቧከርዮ አይሆንም፣ ግዕዝ አንፈልግም፣ ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው፣ ከሃይማኖት ጋር ታያይዙት ቋንቋ ነው፣ ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርግ ያለው ሰናፍጭ የምታክል ነገር ማለት ነው፣ ትንሽዬ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጡ የለ ምን ችግር አለው? አንዳችን ያንዳችንስ ቋንቋ ብንማር ምን ችግር አለው? አማራዊ ኦሮሞ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝ ግዕዝን ጠብቃ አኖራለች፣ እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቸው አውጡ ክፋቱ አንድ ኢትዮጵያ የሆነ ግዕዛ ለማወቅህ ራሱ እኮ ስተት ነው። ስተት እኮ ነው። ማወቅ ምን ችግር አለው? ስለ የቱ ድግምት ነው የምታወሩት እናንተ? ድግምት አሞች ማለት ነው። ድግምት የሚል ሰው ድግምት የሚያደርግ ሰው ነው። ሴጣን የሚል ሰው ሴጣን የሆነ ሰው ነው። መተት የሚያወራ መተተኛ ሰው ነው። እኔ እኮ ሰላማዊ ሰልፍ ሳይ ምንድን ነው ብያለሁኝ እኮ እኔ እኮ መንግሥት ጋር ነው ችግሩ። ምንድን ነው ብያለሁ? አያለሁ ግዕዝ ተማሩ። አንማርም? ወደህ ነው እንዴ? ብታገኝት እማራለሁ፣ እኔ እማራለሁ። ይገርማል እንዴ! ግዕዝ መማር ምን ችግር አለው? እውቀት፣ በዚህ ምድር ላይ እኮ እውቀት፣ እውቀትን የሚያህል ነገር የለም፣ መማርን የሚያህል ነገር የለም። እናንተ ደንቆሮች ማለት ነው ነገሮችን ከብዙ ነገር ታያይዛላችሁ። ድግምት ቋንቋለሁ እንዴ? ጥንቆላ ቋንቋለሁ እንዴ? እናንተ ናችሁ የምታውቁት እንግዲህ ጠንቋዮቹ። ጠንቋይ የሆነ ሰው ነው የሚያውቀው ምን ጉድ ነው አረ ምን ጉድ ነው አረ ምን ጉድ ነው የአገሬ ልጅ አረ ምን ጉድ ነው አረ የትኛው ፕላኔት ላይ ወጣን እንኖር ይህንን መልእክት ብዙዎች እንዲሰሙት ኮፒ ሊንክ እና ሼር አድርጉ ቤቱንም ፎሎ ማድረጋችሁን እንዳትረሱ አዎ ይሄን ቤት ሰብስክራይብ ማድረጋችሁን አትርሱ ሁለቱንም ከልብ እናመሰግናለን አእምሮ ያለው ሰው ማሰብ ሲጀምር እንደዚህ ነው ቋንቋ በራሱ ችግር አይደለም፣ ችግር የለውም። ይሄን ከልብ አስምሩልኝ በጣም የገረመኝ ነገር ነው። የዛሬ ቪዲዮ እንግዲህ አጭር ቪዲዮ ነው። ለብዙ ሼር እንዲሆን ግን ብታደርጉት ደስ ይለኛል። ሰላም ጊዜ ከእኔም ከእናንተ ጋር ቸር ቆዩ።